ፊልም የመሰለው የፍሎሪዳ አስጨናቂ ትዕይንት ዘግናኙ ንፋስና ከባድ በረዶ በፓሪስ። ዓለም በአየር ንብረት ለውጥ ተጨንቃለች። በተለይ ደግሞ ይህ የፈረንጆች 2025 ዋዜማ ጀምሮ የጀመረው ምድርን የሚመታ መቅሰፍት በከፍተኛ ሁኔታ ቀጥሏል። እነዚህ ክስተቶች ለመሆኑ በመጽሐፍ ቅዱስ ውስጥ ከተጠቀሱት የመጨረሻው ዘመን ምልክቶች ጋር እንዴት ይዛመዳሉ? በሉቃስ ምዕራፍ 21 ቁጥር 25-26 እንዲህ ይላል። ኢየሱስ እንዲህ ብሏል፣ በፀሐይና በጨረ ሳይበቃ በከዋክብትም ምልክቶች ይሆናሉ፣ በምድር ላይ አሕዛብ በግርግርና በባህርና በሞገዶች ሁከት ይጨነቃሉ። ሰዎችም ከፍርሃትና ከጭንቀት የተነሳ በዓለም ላይ ከሚመጣው ነገር ተስፋ ቆርጠው ይደነግጣሉ። ይህ ትንቢት ዛሬ ላይ እየተፈጸመ ነው ወይ የሚለውን እንፈትሻለን። ለመሆኑ ባባ ቫንጋስ ስለ 2025 የሲን ያህል ትንቢያ የተሳካላት በምን ምክንያት ነው? ምዕራባውያኑ እንደሚሏት ወይም ደግሞ እሷ ለራሷ እንደሰጠችው ስያሜ ተኛ ነኝ ባይነች፣ አይኔን ካጣሁ ጊዜ ጀምሮ እግዚአብሔር ብዙ ነገሮችን ያሳውቀኛል፣ እንዲሁም እኔ ደግሞ የማምነው በመጽሐፍ ቅዱስ ነው ክርስቲያን ነኝ ብላ ትናገራለች። አብዛኞች ግን ይሞግታሉ ጠንቋይ ወይ ደግሞ ሟርተኛ ይሏታል። የሀገሯ ቤተ ክርስቲያንም ለእሷ እውቅና አንሰጥም ብለው አሻፈረኝ እንዳሉ ነበረ። ይህችን ዓለም በስጋ የተለየቻት ነገር ግን ይህች ሴት በ2025 ዓመተ ምህረት የሚከሰቱ የዓለማችንን ቀብሶች አንድ በአን ዘንድ ተናግራለች። ስለምንስ እሷ የተናገረችው ነገር እንደዚህ እየተመዘዘና እየተመነዘረ ዛሬ ላይ አለም ያለችበትን እርጽ ያዘ። እግዚአብሔር አምላክ ትንቢትን ሁሉ መርምሮ ብሎናልና እኛ እንደ ክርስቲያን ትንቢትን መመርመር አለብን። ነገር ግን ይህች ሴት የተናገረችው ትንቢት ከመጽሐፍ ቅዱስ መቅሰፍትና እንዲሁም አሁን ምድራችን ላይ የተከሰተ ካለው ነገር ጋር እንዴት አንድ ሆነ? ሁሉንም አብረን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ዛሬ የተገናኘንበት ርዕሰ ጉዳይ ፍሎሪዳን እንዲሁም ደግሞ ፓሪስን የተመለከተ ነው። እንግዲህ በነዚህ በእነዚህ ሀገራት ላይ ምናልባትም ቪዲዮ ሲዘዋወር አይታችሁ ከሆነ አለት የሚያካክሉ በረዶች ከሰማይ የተምዘገዘጉ ሲወርዱ መኪና ላይም ሲያርፉ መኪናዎችን ሲያጨራምቱ ታይቷል። እጅግ በጣም አስፈሪ የሆነ ክስተት ነበረ። ፊልም ነው ልንለው የምንችለው ጉዳይ ነው። እንግዲህ በተለይ ደግሞ በፍሎሪዳ ሰማይ ስር ሲወርድ የታየው ማለት ነው። ይሄ መረጃ ምን ይመስላል ሁለት ሺ ሀያ አምስት እንደዚህ መከራ ዘመን የሆነው እቺ ጠንቋይ ወይ ደግሞ እነሱ እንደሚሉት ትንቢት ተናጋሪ ይህንን ሁሉ ነገር ዘመናትን አሻግራ እንዴት ልታይቻለች የሚለውን መጽሐፍ ቅዱስ አንጻርም እንፈትሸዋለን ማለት ነው። የእናንተን ሀሳብ አስተያየትም እንፈልጋለን። አብራችሁን ስለምትሆኑ ስለምታብረቱን እግዚአብሔር አክብርልን ለማለት እንወዳለን። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋዬ አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። በ2025 ዓለም ታሪካዊ የአየር ንብረት ቀውሶች እያጋጠማት ነው። በፓሪስ በፈረንሳይና በፍሎሪዳ አሜሪካ ያልተጠበቁ የበረዶ ክምር መንገዶችን አግደዋል። ህንፃዎችን አፈርሰዋል። ህይወቶችን ነጥቀዋል። በአውሮፓ በጀርመን፣ ቤልጅየም እና ኔዘርላንድ የተከሰቱ ጎርፎች በሺዎች የሚቆጠሩ ሰዎችን ጭድ አድርገዋል። በደቡባዊ አውሮፓ ግሪክ እና ጣሊያን በሰደድ እሳት ነደዋል። በአፍሪካ ደግሞ ድርቅ በሚሊዮኖች የሚቆጠሩ ሰዎችን አፈናቅሏል። በዓለም አቀፍ ደረጃ በ 2025 ብቻ የተፈጥሮ አደጋዎች ቢያንስ 10 ሺህ ሰዎችን ህይወት ቀጥፏል። እናም በቢሊዮኖች የሚቆጠር ዶላር ውድመት አስከትሏል። ባባ ቫንጋ በ20ኛው መቶ ክፍለ ዘመን ስለ ዓለም መጨረሻ ትንቢት የተናገረችው ሴትና ከእነዚህ ውስጥ ደግሞ አንዳንዶቹ ስለ አየር ንብረት መዛባት እንደነበሩ ይታወቋል። እሷ የበረዶ ግዛቶች ይቀልጣሉ፣ ባህሮች ይነሳሉ፣ ምድር በእሳት ትጋያለች፣ ውቅያኖሶች ይፈላሉ ብላ ተናግራ ነበረም። ይህ ከ2025 የአርክቲክ በረዶ መቅለጥ የባህር ደረጃ መጨመርና ሰደድ እሳቶች ጋር ደግሞ ገጥሞላታል። 2025 እንዲሁ የኢኮኖሚ አውስ ዓመት ነው። ይች ሴትም እንደዚህ ብላለች። በዓለም አቀፍ ደረጃ የፋይናንስ ገበያዎች በአየር ንብረት አደጋዎች በአቅርቦት ሰንሰለት መቋረጥና በኢነርጂ ዋጋ መጨመር ምክንያት እንደሚዳከሙ ተናግራለች። እናም አሁን በአሜሪካ የኢንፍሌሽን መጨመርና የወሊድ መጠን መጨመር ብዙ ኩባንያዎች ኪሳራ እንዲገባ አድርገዋል። በአውሮፓ የኢነርጂ ቀውስ በሚሊዮኖች የሚቆጠሩ ሰዎች ስርዓት አድርጓል። በአፍሪካና በእስያ የምግብ ዋጋ መጨመር ለብዙዎች መሰረታዊ ፍላጎቶች መሟላት እንዳይችሉ አድርጓቸዋል። ባባ ቫንጋ ስለ ኢኮኖሚ ውድቀቶችም ተንበያለች። የዓለም ገንዘቦች ዋጋ ይጠፋል፣ እናም ሰዎች በረሃብና በእጥረት ይሰቃያሉ ብላለች። ይህ ከ2025 የኢኮኖሚ ቀውስና የምግብ እጥረት ጋር ተመሳስሏል። 2025 በጦርነቶችና በስደት ቀውሶችም የተመታ ዓመት ነው። በምስራቅ በአውሮፓ በመካከለኛው ምስራቅና በአፍሪካ ቀጣይ ግጭቶች በሚሊዮን የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። ኢትዮጵያን ጨምሮ በርካቶች የዚህ ጦርነት ሰለባ ሆነዋል። በሶሪያ የመንና በሱዳን ያሉ ጦርነቶች የሰብአዊ መብት ቀውስን አባብሰዋል። በተጨማሪም የአየር ንብረት ቀውስ በባህር ዳርቻዎችና በድርቅ የተጎዱ አካባቢዎች ያሉ ሰዎችን ወደ ሌሎች ሀገሮች እንዲሰደዱ እንዲሁም የባህርና የአውሬ ሲሳይ እንዲሆኑ አድርጓል። በ2025 የተባበሩት መንግስታት የስደተኞችና የስደት ድርጅት ዩኤንኤችሲአር እንደሚያመለክተው ከመቶ ሚሊዮን በላይ ሰዎች ተፈናቅለዋል። ባባ ቫንጋ ስለ ጦርነትና ስደት ከምቢያለች። ህዝብ በህዝብ ላይ ይነሳሉ፣ ሰዎች ከቤታቸው ይሰደዳሉ ስትል ተናግራለች። ይህ ካሁኑ የስደት ቀውስና ጦርነቶች ጋር ተመሳስሎላታል። ባባ ቫንጋ ስለ 21ኛው መቶ ክፍለ ዘመን ብዙ ትንቢቶችን እየተናገረች በርካቶች እንደሚሏት ልብ ብርሃን ሴት ናት። አንዳንዶች ከመጽሐፍ ቅዱስ ትንቢቶች ጋር ይገናኛሉ። ለምሳሌ በማቴዎስ ምዕራፍ 24 ከቁጥር ስድስት እስከ ሰባት ላይ ጦርና የጦር ወሬዎችን ትሰማላችሁ፣ አትደንግጡ፤ ምክንያቱም እነዚህ መሆን አለባቸው፣ ነገር ግን መጨረሻው ገና አልደረሰም። ህዝብ በህዝብ ላይ፣ መንግስትን በመንግስት ላይ ይነሳሉ፣ በተለያዩ ስፍራዎች ረሃብና ወረርሽኝ ይሆናል። ይህ ደግሞ ከባባቫንጋ ትንቢቶች ጋር ገጥሟል፣ በተለይ ስለ ጦርነት፣ ረሃብና የተፈጥሮ መዛባት የተናገረችው ማለት ነው። ለዚህም ይመስላል ምዕራባውያን ዘመናቸው በጠባ ጊዜ የእሷን ድርሳናት የሚገልጡት። ባባቫንጋ እንዲሁ የሰው ልጅ በራሱ ቸልተኝነት ይሰቃያል ብላ ተንብያለች። ይህም የአየር ንብረት ለውጥ በሰው ልጅ እንቅስቃሴዎች መባባሱን ያመለክታል። በሉቃስ ምዕራፍ 21 ቁጥር 25 ላይ በፀሐይና፣ በጨረቃ በከዋክብትም ምልክቶች ይሆናሉ፣ በምድርም ላይ አህዛብ በግርግር በባህር በሞገዶች ውኸት ይጨነቃሉ የሚል ጥቅስ ደግሞ ከ2025 ጀምሮ የተፈጥሮ አደጋዎች ጋር ተዛምዷል። ለዚህም የዓለም ህዝብ በእጅጉ የሰጋ ይመስላል። እነዚህ ተስፋ አስቆራጭ ክስተቶች ዛሬ ላይ ምድራችንን አስጨንቀዋል ይገኙበታል። ከፓሪስ፣ ከፍሎሪዳ፣ ከአውሮፓ እስከ አፍሪካ ዓለም ባሉ ነፋሶች፣ በጎርፍ፣ በእሳትና እንግዳ በሆነ የበረዶ ክምር መፈተኗ ይሄ ምናልባትም የመጨረሻው ዘመን ክስተት ነው እንድንል ያስገድደናል። እነዚህ ክስተቶች በመጽሐፍ ቅዱስ ውስጥ ከተጠቀሱት የመጨረሻው ዘመን ትንቢቶች ጋር የሚገናኙበት ብዙ ምክንያት አለም። በ2025 ከላይ እንዳልናቸው ዓለም ታሪካዊ የአየር ንብረት ቀውሶች እያጋጠማት ነው። ባለፈው ሳምንት ብቻ ነው ፓሪስ ፈረንሳይ እንግዳ የሆነ ከፍተኛ የበረዶ ክምር ያጋጠማት። ይህም በሺዎች የሚቆጠሩ ተሽከርካሪዎችን በመንገዶች ላይ አግዷል። አሁን ደግሞ ፍሎሪዳ አሜሪካ በተመሳሳይ ያልተጠበቀ የበረዶ ክምር እየተፈተነች ነው። ይህን በተለምዶ ሞቃታማ የሆነውን ግዛት በማይታመን ሁኔታ ቀዝቃዛ አድርጎታል። እነዚህ ክስተቶች በያሁና በሌሎች ሚኒስትሪ ሚዲያውን ጨምሮ በግዙፍ የመረጃ መረቦች ላይ ዜናው ተጥለቅልቋል። ከነዚህ በረዶች በተጨማሪ 2025 በዓለም ዙሪያ የተለያዩ አደጋዎችን ነው ያስከተለችው ምድራችን። በአውሮፓ በጀርመን ቤልጅየም፣ እና ኔዘርላንድ የተከሰቱ ከባድ ጎርፎች በሺዎች የሚቆጠሩ ሰዎች ህይወትንም ቀጥፈዋል። እነዚህ ክስተቶች በመጽሐፍ ቅዱስ ውስጥ ከተጠቀሱት የመጨረሻው ዘመን ምልክቶች ጋር ታዲያ መዛመዳቸውን አይተናል። የአየር ንብረት ለውጥ በሰው ልጅ እንቅስቃሴ በተለይም በካርቦን ዳይኦክሳይድ እና ሜቴን ጋዞች ልቀት እየተባባሰ ነው። ከኢንዱስትሪ አብዮት ጀምሮ የግሪንሃውስ ጋዞች መጠን በከፍተኛ ሁኔታ ጨምሯል። ይህም የባህር ደረጃዎች ከፍ እንዲሉ አድርጓል። የበረዶ ሽፋኖች እንዲቀንጡና እንደ ኤልኒኞ ያሉ የአየር ሁኔታ ንድፎች ደግሞ እንዲስተጓጎሉ አድርጓል። በ2025 የካርቦን ዳይኦክሳይድ መጠን በሁለት ሚሊዮን ዓመታት ውስጥ ከፍተኛ ደረጃ ላይ ደርሷል። የተባበሩት መንግሥታት የአየር ንብረት ፓነል አይፒሲሲ እንደሚያመለክተው እነዚህ ክስተቶች በሺህ ዓመታት ውስጥ ታይቶ የማይታወቅ ነው ሲሉ አስደንጋጭ መረጃ አውጥተዋል። ለምሳሌ የአርክቲክ በረዶች በአንድ ሺህ ዓመታት ውስጥ በጣም ዝቅተኛ ደረጃ ላይ ደርሰዋል። እናም ግግር በረዶች ከ1950 ጀምሮ በማይታመን ፍጥነት እየቀለጡ ነው። ይህ ሁሉ የሰው ልጅ ቸልተኝነት መዘዝ ነው። የ2025 የአየር ንብረት ቀውስ በሰዎች ላይ እንዲሁም በምድሪቷ ላይ ከፍተኛ የሆነ ተጽዕኖን አሳድሯል። በባህር ዳርቻዎች ያሉ ማህበረሰቦች በጎርፍና በባህር ደረጃ መጨመር ምክንያት ተፈናቅለዋል፣ ሕይወታቸውን አጥተዋል። በአፍሪካና በእስያ ያሉ ገበሬዎች በድርቅና በአየር ሁኔታ መለዋወጥ ምክንያት ሰብላቸውን አጥተዋል፣ ለረሃብም ተጋልጠዋል። በተጨማሪም የአየር ንብረት ለውጥ በሽታዎች እንደ ማላሪያና የመተንፈሻ አካላት ችግሮችን አባብሷል። መፍትሄዎችን ደግሞ ስንመለከት የካርቦን ልቀቶችን መቀነስ፣ ታዳሽ ኃይል መጠቀምና የአካባቢ ጥበቃ ፖሊሲዎችን ማጠናከር አስፈ አስፈላጊ ነው ይላሉ የዘርፉ ሊቃን። እንደ ፈረንሳይ ፍርድ ቤት ቅጣት ያሉ እርምጃዎች መንግስታት ኃላፊነታቸውን እንዲወጡም ያስገድዳሉ። የ2025 የአየር ንብረት ቀውስና የተፈጥሮ አደጋዎች የሰው ልጅ ተግባር መዘዝና የመጽሐፍ ቅዱስ ትንቢቶች መፈጸም መሆኑንም ያሳያሉ። እንደ ማቴዎስ ምዕራፍ 24 ቁጥር 44 ላይ እንደተጻፈው ስለዚህ ነገር ደግሞ እናንተ ተዘጋጁ፣ ምክንያቱም የሰው ልጅ በማታስቡበት ሰዓት ይመጣልና፣ ይለናል ታላቁ መጽሐፍ ቅዱሳችን። እንደ ግለሰቦች እንደ ማህበረሰቦችና እንደ ዓለም አሁን እርምጃ መውሰድ እንዳለብን ሁላችንም ልብ ልንል ይገባል። አካባቢያችንን መጠበቅ ብቻ አይደለም፤ ጸሎት ማድረግ፣ ወደ እግዚአብሔር መጮህና በንስሐ መመለስ ለሁላችንም አማራጭ የሌለው መፍትሄ ነው። እግዚአብሔር የሰው ልጆችን መቆጣት መገሰጽ ሲፈልግ ተፈጥሮን እንደሚጠቀም መጽሐፍ ቅዱስ ይነግረናል። እግዚአብሔር ሰዎችን ለመገሰጽ ለመቅጣት ወይ ደግሞ ለመመለስ ተፈጥሮን ብዙ ጊዜ ተጠቅሟል። በዘፍጥረት ምዕራፍ 6 ቁጥር 8 ላይ የኖህ ዘመን ጎርፍ የሰው ልጅ ኃጢአትን ለመቅጣት ተፈጥሮ ተጠቅሟል። እግዚአብሔር አይቶ በምድር ላይ ያለውን የሰው ክፋት ታላቅ እንደሆነ፣ የልቡ አሳብ ሁሉ ያለማቋረጥ ክፉ እንደሆነ የተመለከተበት ምዕራፍ ነው። ዘፍጥረት ምዕራፍ ስድስት ቁጥር አምስት በዚህ ምክንያት እግዚአብሔር በዝናብና በጎርፍ ምድርን አጥፍቷታል። ነገር ግን ኖህና ቤተሰቡን አድኗል። ይህም ማለት በንስሐ ከተመለሰን የማንድንበት ምንም ምክንያት የለም። አሁን ላይ ምድራችን ላይ እየተከሰተ ያለው ዘግናኝ ክስተትም ከኃጢአታችን ያመልጣል ብለን አናስብም። በዘፍጥረት ፍጥረት ምዕራፍ 19 ላይ ሰዶምና ገሞራ በእሳትና በዲን ተቃጥለዋል። ይህም የእግዚአብሔር ፍርድ ምልክት ነበረ። እግዚአብሔር በሰዶምና በገሞራ ላይ ከሰማይ ከእግዚአብሔር ዘንድ ዲንና እሳት ዘነበ እንዳለን ፍጥረት ምዕራፍ 19 ቁጥር 24። በዘጸአት ምዕራፍ 7 ቁጥር 12 ውስጥም እግዚአብሔር በግብፅ ላይ እንደ ደም፣ እንደ እርግብና እንደ በረዶ ያሉ መቅሰፍቶችን ተጠቅሟል፣ ፈርዖንን ለመገሰጽና እስራኤልን ለመፍታት። እነዚህ ታሪኮች እግዚአብሔር ተፈጥሮን እንደ መሳሪያ መጠቀሙን ያሳዩናል። በ2025 ዓለማችን እያስተናገደች ያለችው ታሪካዊ አባሳ የአየር ንብረት አውሶችን እየተመለከትን ነው። በፓሪስ በፈረንሳይ፣ በፍሎሪዳ አሜሪካ ያልተጠበቁ የበረዶ ዘግናኝ ክምሮች እየወረዱ ነው። ቤልጂየም እና ኔዘርላንድ የተከሰቱ ከባድ ጎርፎችም በርካታ ህይወቶችን ነጥቀዋል። በርካቶች እንደሚሉት የ2025 አውሶች የእግዚአብሔር ግሳጼ እና ቅጣት ናቸው ነው። ነገር ግን ሳይንሱ ደግሞ የሰው ልጅ በተፈጥሮ ላይ ያደረሰው ጉዳት መዘዝ ነው ይለናል። በመጽሐፍ ቅዱስ ግን እግዚአብሔር ተፈጥሮን ለመገሰጽ ተጠቅሞታል ተፈጥሮን ነገር ግን እንዲሁ ለንስሐና ለመመለስም ደግሞ ጥሪ አድርጓል። የሰው ልጅ በራሱ ላይ ባመጣው መዘዝም ሆነ የእግዚአብሔር ቁጣ አንድ እንደ መፍትሄ መውሰድ ያለብን ወደ እግዚአብሔር መመለስ ነው። በኢሳያስ ምዕራፍ 56 ከቁጥር 6 እስከ 7 እግዚአብሔርን ልናገኝ ከፈለግን እርብ እንድንሆነውና እንድንፈ ፈልገው ይነግረናል። ኃጢአተኛ ከመንገዱ ክፉ ሰውም ከሀሳቡ እንዲመለስም ወደ እግዚአብሔርም ከተመለሰ ደግሞ እንደሚምራው ይነግረናል። የአየር ንብረት ለውጥ በሰው ልጅ እንቅስቃሴ እንደ ካርቦን ዳይኦክሳይድና ሜቴን ጋዞች ልቀት የተባባሰበት ጊዜ ቢሆንም አሁንም ቢሆን ወደ እግዚአብሔር መመለሱ የሚያዋጣ ጉዳይ ነው። የ2025 የአየር ንብረት ኢኮኖሚ፣ ጦርነትና ስደት ቀውሶች ከመጽሐፍ ቅዱስ ታሪኮቻችን ጋር በእጅጉ ተመሳስለዋል። እግዚአብሔር ደግሞ ተፈጥሮን ለመገሰጽና ለእኛና ለንስሐ ጥሪ እንደሚጠቀም ደግሞ መጽሐፍ ቅዱሳችን ያስተምረናል። እንደ ሰው አሁንም እርምጃ መውሰድ አለብን። አካባቢያችንም መጠበቅ ብቻ ሳይሆን ወደ እግዚአብሔር በጸሎትና በንስሐ መመለስ አለብን። እናንተስ አለማችን እያስተናገደች ስላለችው ስለዚህ ስለ ታላቁ ቀውስ ምን ትላላችሁ? በኮመንት መስጫ ላይ ሀሳባችሁን አጋሩን። አብራችሁን ስለነበራችሁ እጅጋርገ እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።